አሰላሙ አሌይኩም ወረህማቱላይ ወበረካቱሁ። ውድና የተከበራችሁ የአልፈለቅ ሚዲያ ተደራዮች፣ ውድ ጓደኞች ሰላም እንደምናላቸው ከኔ ጋ ሁሉ ሰላም ነው፣ አልሐምዱሊላህ ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍርፍ ይበልልኝ። እንግዲህ የምታዩት ማለት ነው ዛሬ ቤቱዬ የታጠበው ልብስ ናች ነው። በዚሁ አጋጣሚ አንድ የምመክራችሁ ነገር ቢኖር ማለት ነው የልብስ ማጠቢያው ማሽን ከዛ ይዛችሁን ብያል ምክራችሁን በርግጥ ግን እዛ እያላችሁ እዚህ ገዝተው እንዳስቀምጡላችሁ አድጉ ማለት ነው። ብሩ ላኩና ያው ይገዛላችሁ ልላችሁ ወዳለኝ በርግጥ እኔ አልሐምዱሊላህ ያው ብዙም ቤተሰብ ስለሌለኝ ያክል አድካሚ ልብስ የለኝም። ሆኖም ግን ያው ማሽኑን ለመግዛት ፕሮግራም አለኝ ማለት ነው ኢንሻአላህ። ከዛ በተረፈ ያው እንግዲህ ይህን ሁላ ልብስ ሰሞኑን ያጋጠመኝን ነገር እያወራሯችሁ አብረን እናጠጥፈዋለን ማለት ነው። ያው በነገራችን ላይ ትንሽ ይከብዳል ማለት ኢትዮጵያ ላይ በጣም የሚያስጠላው የሚደብረው ነገር ምን መሰላችሁ? ማለት እኔ በራሴ ያጋጠመኝ ነገር ማለት ነው። ማለት የሰው ልጅ ሰርቶ ይቀየራል፣ የማይቀየርበት ምንም ምክንያት የለም እንኳን ስ ቀርቶ አይደለም ሀገራችን ላይ በነፃነት ሰው ሀገርም ላይ ሰርተን ነው የምንቀየረውና ያው በአላህ ስብሃነሁ ተዓላ ፍቃድ ማለት ነው። አላህ የሆነችን ነገር ካልሞላት በስተቀር ምንም እኛ ለፍተንም ደክመንም ምንም እንትን ላንል እንችላለን። ነገር ግን አላህ ስብሃነሁ ተዓላ ረዲቱን በእኛ ላይ ካደረገልን ሰርተን የማንቀየርበት ምንም አይነት ነገር የለም ማለት ነው፣ ሀገራችንም ውስጥ ሆነ በሰው ሀገርም ነገር ግን አገር ከገባው በኋላ ምንድነው የደበረሽ ነገር ኢትዮጵያ ውስጥ ብላችሁ ካላችሁን፣ በጣም የሚያስጠላው ነገር ሰው ሰው ሰው ለሰው አለመተማመኑ፣ ሰው ለሰው አለመተዛዘኑ፣ ይሁን አማና አለመኖሩ በጣም የሚያስጠላና የሚደብረው ነገር ኢትዮጵያ ውስጥ እሱ ነው። እና እኔም በሰሞኑ ምን በሰሞኑ በነገራችን ላይ ትንሽ ቆይታ አለ አንድ 15 ቀን ምናምን ሊሆነው ነው በአንድ ሳምንት ውስጥ ሁለት ጊዜ የተሰረኩኝ ማለት ነው በመጀመሪያው ሳምንት የተሰረኩት ስልኬን ነበረ ነገር ግን አልሐምዱሊላ አላህ ስብሃነው ተዓላ ላይጠግና አይሰብርምና ያው አልሐምዱሊላ ማለት ከዛም ስመጣ የሆነ ገዝቼ የመጣሁትም ስልክ ስለነበረ በእርግጥ ማለት የሆነ ካለን ነገር ላይ ሲነሳብን ያው ማንም ሰው ደስ አይለውም እኔም ደስ አላለኝም። ነገር ግን አልሀምዱሊላህ እንኳንም በዛው አለፈ ነው የምለው። ከማለት ገንዘብ ስላለ ወይም ደግሞ ስልኬ ስላለ በስልኬ አለፈ። ነገር ግን ባይኖር ይኖሩ በሕይወቴም ላይ የሆነ ነገር ሊኖር ስለሚችል ያው እንግዲህ በኔ የመጣው በገንዘቤ አልፏል ማለት ነው። በመጀመሪያ ላይ የተሰረኩት ስልኬን ነበረ። ስልኬን ስትሰረቅ እንዴት ነበር መሰላችሁ፣ ሰውየው የሆነ ጥምጣም ጠምጥሞ ነበረ እና። እኔ ምንም አላሰብኩትም ማለት አጋጥሞኝም ስለማያውቅ ነው። በእርግጥ አስታውሳለውኝ የዛሬ በጣም መረጅም ጊዜ ሆኖታል። ልጅ ያለውኝ የሆነ ገበያ መሀል አንድ ሌባ አየውኝ፣ ማለት አንድ ሌባ አየውኝና ያንኑ ምንድነው ከሴትዮዋ ጉፍታ ላይ እንትን ሲፈታ ብሯን ሲፈታባት አየውኝና እማማ ወሰደልሁ ብሩን ምናምን ነገር ብዬ ተናገርኩኝ ማለት እዛ ፊት ለፊት ያው ልጅም ስለነበርኩኝ ከዛ ተናግሬ በጣም በቃ ማታለው ብሎ ምናም ምናም በስንት ጉድ ነው ከዛ ነገር የወጣት የነበረው እና አሁን ደግሞ ከረጅም ዓመታት በኋላ በተለይ እኛ ታውቃላችሁ፣ ውጭ የኖርን እህቶች በጣም በቃ ሰው የማመን እንትናችን ሰፊ ነው። ሰፊ ነውና ያው እዚህ ሱቅ ላይ ስሰራ ነው እኔም ማለት እንደዚህ አይነት ነገር በእርግጥ ባለቤት የሚነግረኛል ጓደኞቹ ይነግሩኛል የኔም ጓደኞች ምናምን ይነግሩኛል ማለት ራቢ ተጠንቀቂ እንደዚህ አይነት ነገሮች አሉ እና ስራሽን በጥንቃቄ ስሪ አዲስ ስለሆንሽ በምንም አትነቂባቸውም እና አደራሽን ምናምን ነገር ይሉ ነበር በብዛት ባለቤቴና የባለቤቴ ጓደኞች በጣም ነበር የሚመክሩኝ የነበረው ነገር ግን ማለት አለመስማትም አይደለም በእርግጥ እነሱን አለመስማት ሳይሆን ያው አገጣጠመኝና ያው የሆነው ነገር ሆነ ማለት ነው። እንዴት መሰላችሁ? ሲሰረቅ የሆነው ሰውየው እንትን ብለዋል ማለት የሆነ ሶላት ሰዓት ላይ ነበረ የመጣው። ዝሁር አካባቢ ነው። በቃ ሶላት ሊሄድ የሆነ በቃ እስኪ እንደውም የጠብቅልኝ ሰው ካገኘሁኝ ሶላቴን ሰግጄ እመጣለሁ እያልኩኝ መስጊዱ እኔ ከምሰራበት ቦታ በላይ ነውና ብዙም አይርቅም እና ሰው ካገኘው ሁዩልኝ ብዬ ሄጄ ሰግጄ እመጣለሁ ምናምን አልኩኝና ራሴ እያሰብኩኝ ነበረ። ከዛ እንደ አጋጣሚ ሆኖ ባለቤቴ የበዛን ቅዝበ ደውሎ ነበር ማለት ነው። ከዛ ሲደውልልኝ እሱ መስጊድ እየገባ ስለነበረ አይ ቆይ እስኪ አንድ እንግዳ መጥቷልና አንድ ወንድማችን መጥቷልና፣ ብዙ ትዕዛዝ ነው ያዘዘኝ እና እሱን አስተናግ እንትን ብዬ የእሱን እቃ ልመዝንለትና እደውልልሃለሁ ብዬ ዘጋሁበት ባለቤቴ ላይ። ከዛ ሰውየው ምን አለኝ መሰላችሁ? ለሰደቃ ነው የፈለግኩት እና ልጅቷ አረብ ሀገር ነው ያለችው ለአባት የሰደቀልኝ ብላኝ ነው ብሩን ይላከችልኝ። እና እስኪ የእውነት ማለት ወደ አሁኑ በጣም ተበሳጭቻለሁ ግን ሲያልፍ ሁሉም ነገር አስተምሮን ያልፋል። ሁሉም ነገር እንደ ተረት ይወራል እና አሁን ላይ ሰዋረው ቀላል ነው። በእርግጥ ግን የዛን ሰዓት በጣም ነበር የተናደርኩት ማለት ነው። እና በቃ የምፈልገውን ነገር ጻፊና ከዛን በቃ ከሁሉም ትቀንሽልኛለሽ ብዛት ስለሆነ የሚገዛሽ አስተያየት ታደረግልኛለሽ አለኝ ማለት ነው። ከዛ ያው እንግዲህ ብዛት ብዛት ስንሸጥ እና በትንሹ ስንሸጥ አንድ ስለማይሆን ምንም ችግር የለውም። ብዛት ከሆነ የምትገዛው እቀንስልሃለሁኝ አልኩት ማለት ነው እና ምን ምን አጻፈ የመሰላችሁ ማለት ይሄን ላወራ የፈለኩት ለምንድን ነው? አንዳንድ ጊዜ እኛ በጣም ፎከስ የምናደርገው ቦሌ ላይ ነው። ሌባ ያለው ቦሌ ላይ ነው እንዳንሰረቅ ሰዎችን ተቀበሉን ምናምን የምንለው እና ግን በየሄድንበት ቦታ ኢትዮጵያ ላይ በቃ ሰላም እንዳል አይደለ ነው ልነግራችሁ መፈልገው ማለት ነው። እና ወደዚህኛው እንትን ስመጣላችሁ፣ ከዛ የምፈልጋቸውን ነገሮች ጸሐፊ እንዳትሳሳች አለኝ ማለት ነው። ከዛ እሺ ያልኩኝና ያው መጻፍ ጀመርኩ ማለት ነው። አስራ ሁለት ኪሎ ሩዝ ስምንት ኪሎ ዱቄት፣ ስድስት ኪሎ አትርክክ፣ ስድስት ኪሎ ምስር፣ እንደዚሁም ደግሞ አራት ኪሎ ስኳር ነበረ። ማለት ለሰደቃ ፈልጌው ነው ልጅቷ አረብ ሀገር ነው እና ያለችው ለአባቴ ሰደቃ ስጥልኝ ብላኝ ነው ብሎ ነው መጀመሪያ ላይ እያሳመነኝ የነበረው ማለት ነው እና ልክ ማለት ምንም አልነቀውበትም። እኔ በቃ አልነቀውም፣ ወላሂ አልነቀውም። ማለት በቃ እንደዛ ሆኖ መቶ በርግጥ ጥምጣም ለብሷል፣ ነገር ግን በሽተኛ ነው የሚመስለው እና ጨጓራዬን አሞኝ ነው አለኝ ማለት ነው። በሰዓቱ ጨጓራዬን አሞኝ ነውና በቃ ምንም የሮመዳንም ነበረ ያው። አሁን ከቆየ በኋላ ነው በነገራችን ላይ ቪዲዮን እየሰራት እየሰራሁት ያለሁት እንጂ ከሁለት ሳምንት በፊት ነው ብያቸዋለሁ ይህ ነገር የተፈጠረው። ከዛን እንትሬና ሞኝ ነው ምንድነው፣ ጨጓራ ያመኛል ምናምን ሲለኝ፣ እኔ ውስጥ ላይ ሁልጊዜ ሱቅ ላይ ቁጭ ስለምንቀመጥበት ወንበር ነበረ። ከዛ ያንን ወንበር አንሳውኝና ሰጠሁት፣ ሰጠውት። ዝችጋ አረፍ በል ውጭ ላይ ሆኖ ከበሩ ስር ማለት ነው። እኔ እስከምለካልህ ድረስ፣ መዝኜ እስከምጨርስ ድረስ ዝችጋ ሆን ብዬ እንትን አልኩት ማለት ነው። ወንበሬን ሰጠሁት። ከዛን እሱ ለካ ወንበሩን ሰጥቼው በተቀመጠበት ቅጽበት ያ የነበረው የሌለኝን ነገር ነበረ። እኔ አልነቃሁም በሰዓቱ ማለት ነውና ያን ሁሉ ዝርዝር ጽፌ የሚመጣውን ሂሳብ ነገርኩትና የሆነ ወደ መጠራጠር ሲመጣ ይሄው የመጣው ሂሳብ ይሄ ነው አልኩና አምስት ሺህ ምናምን ነበር የመጣው ሂሳብና ይሄ ነው የመጣው ብዬ ስለው እንደዚህ ማለት እንደዚህ አርጌ ነው የማሳየው ለምን በሽተኛም ስለመሰለኝ ማለት ነው። ከዛ ከጨርቄ እንደዚህ አድርጎ ነካ ሲያደርገኝ ይታወቀኛል። በሰዓቱ ግን ለሱ ለመድኃኒት የተጠቀመበት ነገር ምናምን አልመሰለኝም። ከዛ ተመልሼ ወደ ውስጥ ስገባ ለራሴ ይታወቀኛል። ከዛ በኋላ ግን ስልኩን እንካ ብዬ እንደሰጠውት ነው የማስታውሰው ማለት ነው። ከዛ እንካ ብዬ ሰጥቸው አቴንሽኒን እንዳለ ወደ ሱቁ አድርጌ እቃዎችን እየመዘንኩለት ነው ማለት ነው። ከዛን ልክ ፌስታሉ እንትን ነበረ የሆነ በትልቁ ፌስታል ሚዛኗ ላይ ሳደርጋት ማለት ትን ትንሿ ሚዛን ዘመናዊዋ ሚዛን ነች ና አልቻልልኝም። አምስት ስድስት ኪሎ በአንድ ጊዜ ለማድረግ ማለት ነው። ከዛ ምን አደረግኩኝ? በምን ያየኛለህ ጋ ከዛ እማ በትንንሽ ፌስታል አንድ መለኪያ አድርጊና ከዛ በትንሹ ፌስታል እየለካሽ ትንሹ ትልቁ ፌስታል ላይ አድርጌው የኩርቱን ፌስታል እኔ ሂሳቡን በኋላ ባንድ ላይ እንሰራዋለን እና አብሽሪ ፌስታል አታባክኝ ምናምን ነገር አለኝ ማለት ነው። ከዛን በቃ ልክ እንትን ነው የሚመስለው የሆነው አዛኝ ነገር አለ አይደል? እንደዛ ነው መሰለኝ። እና እሺ አልኩት። ከዛ መለካት ጀመርኩኝ። ያንን እየለካሁ ሳለ እሱ የሚያዩ የሌለኝን ነገር ነው ምን አልነበረኝም። በዚያን ሰዓት ዘይት አልነበረም እኛ ጋር አልቆ ነበረ እና አላመጣንም ነበር ገና ትንሽም ስለተወደደ ከማህበረሰቡ ጋር ያው ከምንጣላ ጭቅጭቅ ውስጥ ከምንገባ ብለን ዘይት እስቲል አሁኑ ሰዓት ድረስ አላመጣንም። ከሮመዳን በፊት ያመጣን ሮመዳን ላይ በጣም ተወዶም ስለነበር እስቲ ለአሁኑ ማረከሰን። በነገራችን ላይ የተወሰነ ቅናሽ ነው ያለው ወደ ሰላሳ ብር ምናምን ነው እንጂ ቅናሽ አለው። ከዛ ውጭ ግን ቅናሽ የለውም። እና ከለዛም ለዛም ለምን እንትን እንላለን ብለን አለመጣንም። የዛን ሰዓትም አልነበረኝም ማለት ነው። ከዛ ዘይት የለሽም አይደል፣ ለማ ዘይት ገዝቼ ልምጣ እና አንቺ እስከምትለኪልኝ ድረስ ሲለኝ፣ እሺ ሄድ ብየዋለሁ። ሄድ በቃ እኔ እስከዛ አንተ እስከምትመጣ ድረስ ለክች ጨርሳለሁ፣ መዝኝ ይጨርስልሃለሁ ምናምን ነገር ብዬ እዛ ጋር ነው ፎከስ ያደረግኩት ማለት ነው። እና ገና አልሄደም ነበር እኔ እንደዛ ስለው፣ ከዛ ማብራት ኃይሎች መጥተው ነበር እንዳጋጣሚ እና እኔ ደግሞ ከምሰራበት ሱቅ ውስጥ ትንሽ ክፍል አለች እንደ መካዘን ምናምን የምንጠቀምባት ማለት ነው። እዛ ጋ የሆነ ማብራት ኃይሎች ሊሰሩ መጥተው በታች በኩል መግቢያ ሲያጡ እቃቸውን እኔ ጋር እንዳስቀምጡ ጠየቁኝ። ማለት ዩኒፎርም ለብሰዋል ምናምን እና እሺ እዚህ ጋ እንትን አለ ባዶ ክላስ ስላለ እዛ ጋ አስቀምጡት አልኳቸውና እና አስቀምጠውታል። እሱ ከመምጣቱ በፊት ማለት ነው። ከዛ ልክ እሱ እዛ ቦታ ላይ ቁጭ ብሎ ግን አንዱ የማብራት ኃይል ሰራተኛ መጣና ዕቃውን ልውሰደው ሲለኝ እሺ ውሰደው አልኩት። አንዱም ደግሞ ሁለት ነበር ያስቀመጡት፣ አንዱም ደግሞ በኋላ እንወስደዋለን ከምሳ በኋላ ለኝ እሺ አልኩት ማለት ነው። ከዛ እኔ ሌባው ማለት ነው የተቀመጠው ሰውዬ አትነግራት አትነግራት ቁጥር እንዳትሳሳት ምናምን አለውና፣ ከዛ ጋር እንትን ፈጠረ። ከዛ ያ ምንም አላለውም ዝም ብሎት እቃውን ይዞ ሄደ ማለት ነው። ከዛ ያ ሁላ ሲሆን እኔ አልነካሁም፣ ወላሂ አልነካ። ለምን እንደዚህ አድርጎ ስለነካኝ በቃ ኦሬድ ደንዝዣለሁኝ። ሰውዬውን እያስታወስኩት አይደለም፣ ፎከስ ያደረኩት እዛ ምመዝነው ነገር ላይ ነው። ከዛ ልክ መዝኘ ሁሉንም እንግዲህ አላሳያችሁም ማለት የሰው ልጅ ምን ያክል ክፉ እንደሆነ ማለት ነው። እና አስራ ሁለት ኪሎ ሩዝ ብሎኝ ሲያበቃ መጀመሪያ ላይ ልክ ተቶሎ ሳደርግ ስላየ እንትን እንዳልልበት እንዳልነቀበት መሰለኝ። እና አይ ሩዙን አስራ አምስት ኪሎ አድጌው አስራ ሁለቱን እንዳያንስብን ምናልባትም እንደው ተመላላሽ እንትን ቢ ማለት እንግዳ ያልታሰበ እንግዳ ቢመጣ እንዳያንስ ከተረፈም ደግሞ እቤት ይጠቀሙታል አለኝ ማለት ነው ወላሂ ነው የምላቸው ይህን ሲለኝ ግን ልክ በስልክ ደውሎ ያለኝ እስከሚመስለኝ ድረስ ነው እንጂ አጠገቤ ሆኖ ያናገረኝ ሁላ አልመሰለኝ ምና መድሀኒታቸው እስከዚህ ድረስ ነው የሚያደነዝዘው ልክ ያን ሁሉ ለክቼ ምናምን ከጨረስኩ በኋላ ከሰዓታት በኋላ ማለት ነው እንግዳ አለ አስቡት ከዛ ሳስታውስ ሰውዬውም የለም ስልክም የለም። ከዛ ለባለቤት ይደወልኩና እስኪ ብሮ ደውልበት። ሰውነቴ ከሰዓታት በኋላ ነቃሁ፣ እንትን ማለት ጀመርኩኝ፣ ወደ ራሴ መመለስ ጀመርኩኝ። በጣም ደነገጥኩኝ ምናምን እና እስኪ ብሮ ደውልበት በስልኩ አልኩት ማለት ነው። ስልኩን ሲደውልበት ወደ አሁኑ ጥሪ አይቀበልም። ምክንያቱም እኔ ኦልሬዲ ከፍቼ ነው የሰጠሁት፣ እንደዚህ አድርጎ ከነካይ በኋላ ስልኩን ከፍቼ ነው የሰጠሁት ማለት ነው። እና ደውልበት ምናምን አልኩ። ሲደውልበት ስልኩ ጥሪ አይቀበልም፣ ሰውየውም የለም። ያው ዘይት ገዝቼ ልምጣ ብሎ የሄደው ሰውዬ እኔ ሲሄድ አላየሁትም ማለት አደንዝዞኝ ነው የሄደው። እንደዛ አድርጎ ያው ስልኬን ወሰደው ማለት ነው። ነገር ግን አልሐምዱሊላ የእውነት ነው ምላቸው። አንዳንድ ጊዜ የትዳር ጓደኛችን የሚረዳን ሲሆን ሞር ለዛ ለሆነው ነገር ግድ አይሰጠንም። እና ከኔ እኔ በእርግጥ ያስወሰድኩት የሱን ስልክ ነው ያስወሰድኩበት የሱን ስልክ ነው። በጣም አሪፍ ስልክ ነው ወድጃለሁ ብዬ ነው ያስኩት። እና የኔ ይሄ ስልክ ቢሆን ማለት ይሄ አሁን አዲሱ ሳይሆን የኛው በፊት የምጠቀምበት ስልክ አለ፣ ያ ቢሆን ያን ያክል ኬር አላደርግም። ግን የእሱን ስልክ ማስወሰደ በጣም ቢያናደኝም፣ እሱ ደግሞ ከጎኔ ቆሞኔ ትሬት ሲያደርገኝ ስለነበረ አልሐምዱሊላህ፣ ያን ያክል አልከፋኝም ማለት በሰዓቱ ብደነግጥም ማለት ነው። ብዙዎች አሉ እኮ አንቺ እንደዚህ ስትሆኝ ነው ያስወሰድሽው፣ አንቺ እንደዚህ ሆነሽ ነው ያስወሰድሽው ምናምን ብለው የትዳር ጓደኞቻቸውን የሚያመናጫጭቁ በጣም ብዙዎች አሉ። የኔው ግን በሰዓቱ እየሮጠ መጥቶ ማለት ጥሪ አይቀበልም ፍቅር ወሰዱብሽ እንትን ነው ያለኝ ማለት ነው እና ወሰዱት መሰለኝ ነው ያልኩት እኔ በዛች ቅጽበት ግን ቶሎ ብሎ ስራውን ምናምን ትቶ ኔጋ ነበር የመጣውና ወዳው ሴሞን አስወጣ ነው። በቃ ሴሙ ወጣ። ምክንያቱም የሁለት ዓመት ዋይፋይ ነበረው እዛ ስልኩ ላይ፣ እሱ ስልክ ላይ ማለት ነው። እኔ ሀገር ከመግባቴ በፊት ነበረ ዋይፋዩን ያደረገ ነበረው እና እንደዛ ሆኖ ስልኩን አስወሰድኩበት እና ውድ ጓደኞች የምንላችሁ ፈልጌ ነው፣ ሌባ ያለው ቦሌ ላይ ብቻ አይደለም ኢትዮጵያ ውስጥ አሁን ላይ በጣም አብዛኛው ሌባ በቃ ሌቦች ናቸው እና በጣም የሚያስጠላው በጣም ነው የሚያናድደው። ማለት በቃ የሰው ልጅ ይሄን ያክል እኔ ተቀመጥ ብዬ አይዞ ብዬ ወንበሬን በሰጠሁ ላይ ማለት በቃ ለእሱ እንትን ብዬ ማለት አዝኜ በአመንኩት ላይ እምነቱን ጥሶ ስልኬን እንደዛ አድርጎ መውሰዱ በራሱ በጣም የሚዘገንን ሰው ለሰው እንዳይተማመን የሚያደርግ ነው እና በጣም ያስጠላል። እና ዛሬ ላይ ትንሽ ቪዲዮ እረዘመብኝ። ነገር ግን ይህንኛውም ደግሞ ብሩን እንዴት አድርገው እንደወሰዱት እንዴት እንደነበረ ሁኔታውን በሌላ ቪዲዮ አጫውታችኋለሁ ማለት ነው ጓደኞቼ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ በእያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትትረፍረፊ በልልኝ። በርቱ፣ ጠንክሩ፣ አይዟችሁ። ሁሌም ደግሞ መልካም ተስፋ ሊኖራችሁ ይገባል እና ለራሳችሁ ራሳችሁ በቃ ጠንካሮቹ ናችሁ ማሳየት አለባችሁ። ሁሉ ነገር ያልፋል፣ የማያልፍ ነገር የለም። ነገ ደግሞ ነገራቶች ተስተካክለውላችሁ ለሀገራችሁ አብቅቷችሁ አልሐምዱሊላህ የምትሉበት ጊዜ ቅርብ ነውና አብሽሩ።